ሰላም ፋሚሊ እኔ የፊራውል እባላለሁ ይሄ ደግሞ የፊራውል አካዳሚ የዩቲውብ ቻናል ነው ሰሞኑን ምነው ጠፋ ለምን ጠፋ ምናምን እያላችሁ እየጠየቃችሁኝ ነበር አመሰግናለሁ ስለጠየቃችሁኝ የጠፋሁበት ምክንያት ደግሞ የመጀመሪያ ዲግሪ ይህን እየተማርኩ ስለሆነ አንዳንድ ነገሮችን ለማስተካከል ቢዚ ስለሆንኩ ነው እና ከዚህ በኋላ አንጠፋም በደንብ በሳምንት ቢያንስ ሁለት ቪዲዮ ለመስራት እንሞክራለን ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ ከልሳ ወደ ዛሬ ቪዲዮ እንግባ የዛሬ ቪዲዮ የሚያተኩረው ስለ ስነ ግጥም ነው። ስነ ግጥም ማለት የግጥም አጻጻፍ ጥበብ ነው ወይም ደግሞ ግጥምን የምንጽፍበት መንገድ ወይም ደግሞ ስርዓቱ ስነ ግጥም ይባላል። የሆነ ድርሰትን ለመጻፍ የምንጠቀምበት ስርዓት ምን ይባላል? ስነ ጽሁፍ እንደሚባለው ይሄ ደግሞ ግጥምን የምንጽፍበት መንገድ ወይም ስርዓት ወይም ደግሞ የአጻጻፍ ጥበብ ስነ ግጥም ይባላል ማለት ነው። ይሄን ደግሞ ስነ ግጥምን ደግሞ ስነ ግጥምን ተጠቅመን ማለትም ደግሞ የግጥምን አጻጻፍ ጥበብ ተከትለን የምንጽፈው ጽሁፍ ወይም ድርሰቱ ምን እንለዋለን? ግጥም እንለዋለን። ግጥም በደንብ ደግሞ ሲተነተም ምን ይባላል? ግጥም ማለት በስንኝ የሚመጠን ምትና ዜማ ያለው ቤት የሚመታ ከስነ ጽሁፍ የሚለይ ከኖርማል ድርሰት ማለት ነው የሚለይ የስሜት መግለጫ ሆኖ የሚያገለግል የኪነ ጥበብ አንዱ ዘርፍ ነው ማለት ነው። ምናልን በስንኝ የሚመጠን ስንኞች አሉት የራሱ የሆነ የተመጠነ ስንኞች አሉ አሉት። በስንኝ የሚመጠን ነው። ምትና ዜማ ያለው ነው። ምትና ዜማ ከሌለው ግጥም ልንለው አንችልም። የስ ኖርማል ጽሁፍ ነው እንጂ ግጥም። ምትና ዜማ ሊኖረው ይገባል ማለት ነው ሶስተኛው ደግሞ ቤት የሚመታ መሆን አለበት እንጂ ዝም ብሎ ስድ ጽሁፍ ቤት የማይመታ ከሆነ ያ ግጥም ልንለው አንችልም ሌላኛው ደግሞ የስሜት መግለጫ ሆኖ የሚያገለግሉ የተለያዩ ውስጣችን ያሉ ስሜቶችን መግለጽ የሚችል መሆን አለበት ማለት ነው ግጥም ለመባል ግጥም ደግሞ ምናለው የራሱ የሆነ መለያ ባህሪያት አሉት ከእነርሱም ውስጥ አንዱ ቁጥብና እምቅ ነው። ምጣኔ ያለው ነው። ምታለው ዜማ አለው። እነኚህ ዋና ዋና የግጥም ባህርያት ናቸው ማለት ነው። ቁጥብና እምቅ ነው ስንል በጥቂት ቃላት ብዙ ማለት ይቻላል ማለት ነው እንጂ ዞርም ዝም ብሎ የሆኑ ቃላቶችን መደርደር የለብንም። ቁጥብ የሆኑ ውብ ማራኪ የሆኑ ቃላትን መጠቀም አለብን። ለምን ስሜትን የሚገልጽ ስለሆነ ስሜትን እንዲገልጽ ደግሞ የተለያዩ ማራኪ የሆኑ ቁጥብ ቃላትን እንጠቀማለን ማለት ነው። ሁለተኛው ደግሞ ምጣኔ ያለው ነው። በግጥም ውስጥ መጠን በግጥም ውስጥ የቀለማትን መጠን የምንመጥንበት ዘዴ ምጣኔ ይባላል። አንድ ግጥም ግጥም ለመባል ቀለማት አሉት በውስጡ ማለት ነው። እነዛ ቀለማት የተመጠኑ መሆን አለባቸው እንጂ ዝም ብሎ አይነት ቀለማት ምጣኔ ከሌለው ያ ግጥም ሊባል አይችልም ማለት ነው። ሶስተኛው ደግሞ ምት ያለው ነው። ምቱ የሚመለጨው ከምንድን ነው? ከምጣኔው። ምጣኔው ውስጥ ደግሞ ምን አለ? ቀለማት። ቀለማት የተመጠኑ ሲሆኑ ምን ይኖረዋል? ግጥሙ ምት ይኖረዋል ማለት ነው። ይህነኝ ምጣኔና ምት ደግሞ ሲኖረው ምን ይኖረዋል? ግጥሙ ዜማ ያለው ይሆናል ማለት ነው። ዜማ ያለው ምንድነው? ይሄ የሚፈጠረው በተስተካከለ ምጣኔና ምት ሲኖረው ማለት ነው። የተስተካከለ የሆነ ምጣኔና ምት አንድ ግጥም ሲኖረው ምን ይኖረዋል? የራሱ የሆነ ዜማ ይኖረዋል ማለት ነው። ሌላኛው ደግሞ የምናየው የግጥም ሙያዊ ቃላት የሚባሉ አሉ። እነኚህ የግጥም ሙያዊ ቃላት ብዙ ናቸው። እነኚሁትና አንደኛ ስንኝ፣ ሀረግ፣ ቤት፣ ቤት መምቻ፣ ቤት መድፊያ አንጓ እያንዳንዱ እንመልከት። ስንኝ ስንኝ ስንል ሀረጎችን ያካተተ የግጥም አንድ መስመር ነው ማለት ነው። ምናልን ሀረጎችን ያካተተ የግጥም አንድ መስመር ነው። በምሳሌ ላሳያችሁ። አንቺ ልጅ አንቺ ልጅ የጎረ ቤታችን፣ አባትሽ ተቆጡ አትመጪም ቤታችን ይሄ ከላይ የምታዩት አንቺ ልጅ አንቺ ልጅ የጎረቤታችን የሚለው አንድ መስመር ነው፣ ስንኝ እንለዋለን። የግጥሙ አንድ መስመር ምን ይባላል? ስንኝ ይሄኛውን ይባላል ስንኝ ማለት ነው። ይሄ ደግሞ አባትች ተቆጡ አትመጭም ቤታችን፣ ይሄም ደግሞ ሌላ አንድ ስንኝ ነው ማለት ነው። ስለዚህ ግጥም ስንኝ የምንለው ምንድን ነው? የግጥም አንድ መስመር ስንኝ ይባላል ማለት ነው። ሁለተኛው ደግሞ ሀረግ በአንድ ትንፋሽ የሚነበብ የስንኝ ክፍል ወይም ደግሞ ግማሽ ነው ማለት ነው ምንድን ነው በአንድ ትንፋሽ የሚነበብ የስንኝ ክፍል ወይም ግማሽ ነው እዚህ ጋር ላሳያችሁ አንቺ ልጅ አንቺ ልጅ የጎረቤታችን ይላል አንቺ ልጅ አንቺ ልጅ የሚለው ይሄ አንድ ሀረግ ነው ማለት ነው የጎረቤታችን የሚለው ደግሞ ሌላ ሁለተኛ ሀረግ ነው አንቺ ልጅ አንቺ ልጅ የምንለው በመጀመሪያ ላይ ስለሚገኝ መነሻ ሐረግ ይባላል። ይሄ ደግሞ መጨረሻ ላይ ስለሚገኝ መድረሻ ሐረግ ይባላል። አባትች ተቆጡ፣ ይሄ ደግሞ መነሻ ሐረግ፣ አትመጭም ቤታችን፣ መድረሻ ሐረግ ማለት ነው። ስለዚህ ሐረግ በአንድ ትንፋሽ የሚነበብ የስንኝ ግማሽ ነው ወይም ደግሞ ክፍል ነው ማለት ነው ሐረግ በስንኙ መጀመሪያ ሲገኝ መነሻ ሐረግ ይባላል በስንኙ መጨረሻ ሲገኝ ደግሞ መድረሻ ሐረግ ይባላል ማለት ነው። ሌላኛው ደግሞ ቤት የግጥም ስንኝ መጨረሻ ላይ የሚገኙ ሆሄዎች ናቸው ማለት ነው። እነኛ አሁን ለምሳሌ አንቺ ልጅ አንቺ ልጅ የጎረቤታችን ይላል አይደል። በስንኙ መጨረሻ ላይ የሚገኘው እቺ ን የምንላት ሆሄ ቤት ትባላለች እቺ እዚም ደሞ ያለችውን እቺም ቤት ትባላለች ማለት ነው። ሌላኛው ደግሞ ቤት መምቻ የመጀመሪያው ስንኝ የመጨረሻው አል ወይም ሆሄ ነው ማለት ነው። ቤት መምቻ አልም ሊሆን ይችላል ሆሄም ተብላችሁ ልትጠየቁ ትችላላችሁ። አሁን ፈተና ላይ ለምሳሌ የዚህ ግጥም ቤት መምቻ ሆሄ የቱ ነው ከተባላችሁ ን ይሆናል ማለት ነው። ን ይሆናል ማለት ነው። ቤት መምቻ ቃል ከተባላችሁ ደግሞ የጎረቤታችን የሚለው ይሄ ቤት መምቻ ቃሉ ነው ማለት ነው። የመጀመሪያው ስንኝ የመጨረሻው ቃል ወይም ሆሄ፣ ሆሄ ያልነው ለዛ ነው። መምቻ ቃልም ሊሆን ይችላል ሆሄም ተብላችሁ ሊጠየቁ ትችላላችሁ። ቃል ከተባላችሁ የጎረቤታችን፣ ሆሄ ከተባላችሁ ደግሞ እንላለን ማለት ነው። ሌላኛው ደግሞ ቤት መድፊያ ቤት መድፊያ የምንለው የመጨረሻው ስንኝ የመጨረሻው ቃል ነው ወይም ሆሄም ሊሆን ይችላል። ይሄ ቤት መድፊያ ቃል ከተባላችሁ ቤታችን የሚለው ነው ማለት ነው። ቤት መድፊያ ሆሄ ከተባላችሁ ደግሞ አሁንም መጨረሻ ላለችው ሆሄ ን ስለሆነች ን ትሆናለች ማለት ነው። ሌላኛው ደግሞ አንጓ። አንጓ የምንለው በአንድ አይነት ቤት የተደረደሩ የስንኞች ስብስብ ሲሆን በአራት ንጥብ ይዘጋል። ምን አለን? በአንድ አይነት ቤት የተደረደሩ የስንኞች ስብስብ። አሁን ለምሳሌ ይሄ አንድ አንጓ ነው። ሌላ ደግሞ ከዚህ በታች አንድ ግጥም ቢኖር ይሄም አንድ አንጓ እንላለን። ምን መሆን አለበት? አንድ አይነት ቤት ሊኖሩ ይገባል፣ እና ደግሞ መጨረሻው ላይ በአራት ነጥብ ሊዘጋ ይገባል። በአራት ነጥብ ካልተዘጋ ያ አንጓ አይባልም ማለት ነው። ስለዚህ እስካሁን እየተረዳችሁኝ ይመስለኛል። ወደ ቀጣዩ ደግሞ ስንሻገር፣ ቀለም፣ ስለ ቀለም ስናወራ በቃ ግጥም ውስጥ ግጥም ለመባል ራሱ ቀለም ግዴታ ነው። ቀለም ከሌለ ግጥም ራሱ አይኖርም ማለት ነው። ስለዚህ በስነ ግጥም ጥናት ከግዕዝ እስከ ሳብ ያሉት ሆያት ማለትም ይሄ የመጀመሪያው አለ አይደለ፣ ሀ እስከ ሆ ያሉት ሁሉም ምን ይባላሉ? ቀለም ይባላሉ። ግን እዚህ ስድስተኛ ላይ ያለው ሳድስ የምንለው ይሄ ምን መሆን አለበት? የሆኑ የራሱ የሆኑ መስፈርቶች አሉት እንጂ ይሄ ሳድስ ሆሄ የሚባሉት ስድስተኛ ላይ የሚገኙት ሆሄዎች ሁልጊዜ እንደ ቀለም አይቆጠሩም። እንደዚህ ማለት ግን ቀለም የሚሆኑበት ሁኔታ የለም ማለት አይደለም። የራሳቸው የሆነ ኤክሰፕሽናል አላቸው። እነሱን ላሳያችሁ። ሳድስ እንደ ቀለም የሚቆጠርበት ሁለት ዋና ዋና ምክንያቶች አሉት። አንደኛው ሳድስ ፊደሎች ከቃል መጀመሪያ ሲመጡ እንደ ቀለም ይቆጠራሉ። ሁለተኛው ደግሞ ሁለት ሳድስ ፊደሎች ተከታትለው ሲመጡ እንደ አንድ ቀለም ይቆጠራሉ። እዚህ ጋር ባለው ምሳሌ ላሳያችሁ አ ቀለም ነው። ን ሳድስ ነው። ስለዚህ ምን ይሆናል? ቀለም አይሆንም ማለት ነው። ቺስ ቀለም ነው። ምክንያቱም እዚህ ጋር ሳድስ ስለሆነ ብቻ ሳይሆን በቃል ውስጥ መሀል ላይ ስለሚገኝ እንደ ቀለም አይቆጠርም። ወይም ደግሞ ተከታትሎ እንኳን የመጣ ነገር የለም። ተከታትሎ እዚህ ጋር አሁን ች ብትሆን ሁለቱ እንደ አንድ ቀለም ይቆጠራሉ ማለት ነው። እዚህ ጋር አሁን ያው ል ል አሁን ሳድስ ነው፣ ግን በቃል መጀመሪያ ላይ ስለመጣ እንደምን ይቆጠራል? እንደ አንድ ቀለም ይቆጠራል። ጅስ ሳድስ ነው። ስለዚህ አይቆጠርም። አስ ቀለም ነው። ንስ መሃል ላይ ስለሆነ ሳድስ አይቆጠርም። ቺ ቀለም ነው። ልስ ይሄም በቃል መጀመሪያ ላይ ስለመጣ እንደ አንድ ቀለም ይቆጠራል። ጅስ ቀለም አይደለም፣ ምክንያቱም ሳድስ ነው። የስ ይሄ እንትን ቀለም ነው። ጎ ቀለም ነው። ረ ቀለም ነው። ቤ ቀለም ነው። ታ ቀለም ነው። እዚህ ጋር ደግሞ ቺ ሳድስ ነው፣ መሃል ላይ ነው የመጣው፣ ስለዚህ አይቆጠርም። ቀጣ ያለውስ ን ኦኬ። አሁን ደግሞ እዚህ ጋ ምን አለ? ተከታትለው ነው የመጡት ማለት ነው። ስለዚህ ተከታትለው ከመጡ ደግሞ እንደምን ይቆጠራሉ? እንደ አንድ ቀለም ይቆጠራሉ ማለት ነው። ሳድስ እንደ ቀለም የሚቆጠሩበት በምን ምክንያት ነው? በሁለት ምክንያት ነው። እነርሱም በቃል መጀመሪያ ላይ ሲመጣና፣ ሁለት ሳድሶች ተከታትለው ሲመጡ ሁለቱ ሳድሶች እንደ አንድ ቀለም ይቆጠራሉ ማለት ነው። ሌላው የግጥም አይነቶች ነው። ግጥሞች ባላቸው የቀለም ብዛት ላይ መሰረት በማድረግ በሶስት ይከፈላሉ። እነርሱም የወል ግጥም፣ የቡሄ በሉ ግጥም፣ የተንጎ መገን ግጥም። የወል ግጥም የምንለው የወል ግጥም የምንለው በሐረግ ውስጥ ስድስት ቀለማት በስንኝ ደግሞ አስራ ሁለት ቀለማት ያለው የግጥም አይነት ነው ማለት ነው። በሐረግ ስንት ስድስት በስንኝ ደግሞ አስራ ሁለት ቀለማት ያለው ነው ማለት ነው። ስለዚህ አሁን እዚህ ጋር የቆጠርኩ ሳያችሁ በዛውም ቀለም እንዴት እንደሚቆጠር በደንብ ትገነዘቡበታላችሁ አ ምንድነው ቀለም ነው ምክንያቱም ሳድስ አይደለም። ንስ ይሄ ደግሞ ምንድነው ሳድስ ነው። በቃል መሀል ላይ ነው የተገኘው። ስለዚህ እንደ ቀለም አይቆጠርም። ቺስ ቀለም ነው። ል በቃል መጀመሪያ ነው የመጣው። ስለዚህ እንደ አንድ ቀለም ይቆጠራል። ጅስ ሳድስ ነው ቀለም አይሆንም ማለት ነው። አ ቀለም ነው። ን ሳድስ ነው። ስለዚህ አይቆጠርም። ቺ ቀለም ነው። ል ይሄ በቃል መጀመሪያ ላይ ስለመጣ እንደ ቀለም ይቆጠራል። ጅስ ሳድስ ነው፣ አይቆጠርም። የስ ቀለም ነው። ጉ ቀለም ነው። ረ ቀለም ነው። ቤ ቀለም ነው። ታ ቀለም ነው። ች ቀለም ነው። ን ይሄ ደግሞ ች እና ን ደግሞ ሁለቱ እንደ አንድ ይቆጠራሉ ማለት ነው። ስለዚህ ስንታለው ማለት ነው? አ አንድ ቺ ሁለት ል ሶስት አ አራት ቺ አምስት ል ስድስት ስንታለው ማለት ነው፣ በሐረግ ስድስት ቀለማት አሉት ማለት ነው። እዚህ ጋር ደግሞ የ ቀለም ነው። አንድ ጎ ሁለት ረ ሶስት ቤ አራት ታ አምስት ችናን ደግሞ እንደ አንድ ሲቆጠሩ ስድስት ማለት ነው። ስለዚህ የወልግጥም የምንለው ምን ማለት ነው? በሐረግ ስድስት በሐረግ ስድስት ስድስት በስንኝ ደግሞ አስራ ሁለት ያለው ነው ማለት ነው። ይሄ የወልግጥም የምንለው አስ ቀለም ነው ባ ቀለም ነው ት ናሽስ እነኚህ ደግሞ ተከታትለው ስለመጡ ሳደስም ቢሆኑ እንደ አንድ ይቆጠራሉ ማለት ነው። ተ ቀለም ነው ቆ ቀለም ነው ጡ ቀለም ነው። ስንት አለው? አ አንድ ት ባ ሁለት ት ሶስት ትናሽ ሶስት ተ አራት ቆ አምስት ቁ ስድስት ማለት ነው። አ ቀለም ነው። ት ቀለም አይደለም። ግን እዚህ ጋስ ምን አለ? ሁለት ሳድሶች አሉ። ስለዚህ እንዳንድ ይቆጠራሉ። አንድ አሁንም ደግሞ ዚጋ ሁለት ጪስ ቀለም ነው። አራት ለም ሶስት ቤስ ቀለም ነው። ታ ቀለም ነው። ችን አለ ደግሞ ሁለት ሳድሶች ናቸው ተከታትለው ስለመጡ እንዳንድ ይቆጠራሉ፣ ስድስት ማለት ነው። ስለዚህ የወል ግጥም የምንለው በሀረጉ ስድስት ቀለማት ያሉት በስንኝ ደግሞ አስራ ሁለት ቀለማት ያሉት የግጥም አይነት የወል ግጥም የምንላለን ማለት ነው። ይሄ ደግሞ የጉሄ በሉ ግጥም። ሁለተኛው የቡሄ በሉ ነው። በሀረግ እስከ ከአንድ እስከ አራት ቀለም ያለው የግጥም አይነት ነው። እነኚህ የግጥም አይነቶች ምን አይነት ናቸው ልጆች? ለቡሄ እና ለመስቀል የሚጨፍሩት ጭፈራ አይነት ነው። አሁን ለምሳሌ አቀንቃኙ ሆያ ሆዬ ቢል ተቀባዩ ምን ይላል? ሆ ይላል ማለት ነው። ስለዚህ ሆ ምንድን ነው? ቀለም ነው። ያስ ቀለም ነው። ሆ ቀለም ነው። ዬስ ቀለም ነው። ስለዚህ በሐረግ ስንት አለው? ከአንድ እስከ አራት የሚሆን አለው። እነኚህ የቡሄ በሉ ግጥሞች ስንኝ እንኳን የላቸውም ብዙ ጊዜ። ስለዚህ በሐረጉ ስንት አለው? ከአንድ እስከ አራት የሚሆን አለው ማለት ነው። በስንኝ ግን እንደዚህ አይለኩም ማለት ነው። በሆስ ቀለም ነው። ስለዚህ አንድ ማለት ነው። ስለዚህ በሐረግ ስንት አለው? ከአንድ እስከ አራት የሚሆን አለው ማለት ነው። ስለዚህ በስንኝ ይሄን ያህል ማለት አንቺን፣ ምክንያቱም አንዱ ሐረግ ከአንድ ሶስት ሊኖር ይችላል፣ አንዱ ደግሞ አራት ሊኖር ይችላል። ስለዚህ ይሄ ደግሞ የቡሄ በሉ ግጥም አይደለም ልንል አንቺን። ስለዚህ ምን እንላለን? በሐረግ ከአንድ እስከ አራት ያለው ከሆነ ይሄ የቡሄ በሉ ግጥም ነው እንላለን ማለት ነው። ሶስተኛው እና የመጨረሻው ደግሞ የሰንጎ መገንግጥም በሐረግ አምስት ቀለማት በስኔ ደግሞ አስር ቀለማት ያሉት የግጥም አይነት ነው ማለት ነው። ለምሳሌ እኚህ የሰንጎ መገን ግጥም የምንላቸው ማለት ነው በቀላሉ ማለት ነው። ይሄ የሰንጎ መገን የምንለው በቃ በአጭሩ ይሄ የፉከራ የሽለላ ግጥሞች የሚጻፉት በምን አይነት መልኩ ነው? በሰንጎ መገን የግጥም አይነት መልክ ነው ማለት ይህም ደግሞ ምንድን ነው? በሐረግ አምስት ቀለማት በስኔ ደግሞ አስር ቀለማት ያሉት ነው። ለምሳሌ እንመለከተው ፈ ፈሪ ጨነቀው ተርበደበደ፣ እየተዘነበ እሳት ወረደ ይላል። ይሄን አሁን ቀለማቱን እንቁጠር። ፈ ቀለም ነው፣ ሪ ቀለም ነው፣ ጨ ቀለም ነው፣ ነ ቀለም ነው፣ ቀ ቀለም ነው። ው ሳድስ ነው፣ ስለዚህ እንደ ቀለም አይቆጠርም። ስንት አለው ማለት ነው? አንድ፣ ሁለት፣ ሶስት፣ አራት፣ አምስት አለው ማለት ነው። በሐረግ ስንት አምስት። ተ ቀለም ነው፣ ር ሳድስ ነው፣ አይቆጠርም በቀለም ነው ደ ቀለም ነው በቀለም ነው ደ ቀለም ነው። ስለዚህ ስንት አለው? አንድ ሁለት ሶስት አራት አምስት አለው ማለት ነው። እዚህ ጋስ ጥይት ዘነበ እሳት ወረደ ትስ ሳድስ ነው። በቃል መጀመሪያ ስለመጣ ይቆጠራል። ይስ ይህ ደግሞ ምንድን ነው? ሳድስ ነው። ስለዚህ አይቆጠርም። ትስ ኦኬ። አሁን ስለዚህ ሁለቱ ስላሉ ሁለቱ እንደ አንድ ይቆጠራል። ይህ እናት እንደ አንድ ቀለም ዘ ቀለም ነው። ነ ቀለም ነው። በስ ቀለም ነው ማለት ነው። ስንት አለ ማለት ነው? አንድ እዚ ጋር ሁለቱ እንደ አንድ ሁለት ሶስት አራት አምስት አሁንም በሀረግ አምስት አለው ማለት ነው እስ ሳድስ ነው ስለዚህ ቆጠር አ ይቆጠራል ለምን በቃል መጀመሪያ ስለመጣ አንድ ሳስ ቀለም ነው ትስ ሳድስ ስለሆነ አይቆጠርም ወስ ቀለም ነው ረ ቀለም ነው ደ ቀለም ነው ማለት ነው ስለዚህ ስንት አለ አንድ ሁለት ሶስት አራት አምስት አለው ማለት ነው ስለዚህ የሰንጎ መገን ግጥም የምንለው በሀረግ አምስት ቀለማት በስኔ ደግሞ አስር ቀለማት ያሉት የግጥም አይነት የሰንጎ ግጥም ይባላል ማለት ነው። እንዳልኳችሁ እነ የሰንጎ ግጥሞች ኢቭን ቀለማቸውን እራሱ ሳቆጥሩ እንደዚሁ አይታችኋቸው የሆነ የፉከራ የሽለላ ግጥም ከሆኑ በእርግጠኝነት እነሱ የሰንጎ መገን ግጥም ናቸው ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ይሄን ነ የምትመለከቱትን ፒዲፍ ማግኘት ከፈለጋችሁ የቴሌግራም ቻናሌ ላይ ያስቀምጥላችኋለሁ። የቴሌግራም ቻናሌ ሊንክ ደግሞ ዲስክሪፕሽን ላይ ያስቀምጥላችኋለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ቪዲዮን ላይክ ማድረግ እንዳይረሳ፣ ሼር በማድረግ ደግሞ ለጓደኞቻችሁ አድርሱልኝ። አመሰግናለሁ።